ሰላም ጤና ይስጥልን። ውድና የተከበራችሁ የታናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? ብሩኬ ዛሬ እንግዲህ ስለ ኢየሱስ ክርስቶስ ስለተወገረልን፣ ስለተሰቅለን ስለ መድኃኒታችን፣ በዚህ መልኩ እየዘመረልን ይገኛል እንዲሁም ደግሞ ሀይሚዬም እንዳለች ማሰብ አለባችሁ። ውድ ቤተሰቦቻችን፣ ቡርኬ ብቻ ስላየው ትንሽ ደብሮኛል። ምክንያቱም ሀይሚ መቅረት የለባትም። ምንም ምንም ምንም ቢፈጠር ምን፣ ቡርኬ ካለ ሀይሚ እኔ ምንም ደስ አይለኝም። አስመሳይም አላችሁኝ፣ ምንም አላችሁኝ፣ ውድ ቤተሰቦቼ፣ በሚሰራው ነገር ብዙ ነገር ልል እችላለሁ። ዛሬ ግን እውነት ስለመናገር በጣም ከፍቶኛል፣ ደብሮኛል። ምክንያቱም ቡርኬን ብቻው ማየት ስለማልፈልግ ሀይሚ ያው ትናንትና እሮጣ ተበሳጭታ ስለሄደች ዛሬ ላይ ደግሞ ምናልባት ብሩክ ቡታጅራ ሊሄድ ነው ወይም ደግሞ እንግዲህ የጋቢናውን ወንበር አላሳየም እና ምናልባት ሀይሚ ትኖራለች ብዬ ነው ያሰብኩት። ሁለት ታዳጊዎች፣ ሁለት እንቁ የሆናችሁ ወጣቶች እውነት ከእናንተ ብዙ ነገር እንጠበቃለን እና ይህንን በዓል አብራችሁ ሆናችሁ እንደምታሳልፉት ባለሙሉ ተስፋ ነኝ። ውድ ቤተሰቦቻችሁም ብዙ መልእክት ቲክቶክ ላይ እየተጻፈ ነው። በጣም ብዙ ብዙ ብዙ። ይህንን የሚጽፉት ደከመኝ ሳይሉ እጃቸው ስራ ሳይኖራቸው ቀርተው አይደለም። እና እውነት ዛሬ ይታረቃሉ ብዬ አስባለሁ። እንግዲህ አላቅም እኔ እንጃ እንደዛ አይነት ፊቱ ላይ እንደዛ አይነት ነገር ነው ያየሁት። ብርኬ እውነት ይሄ ነገር ማቆም አለባቸው። በአመት በአመት አንዴ የሚመጣ የኢየሱስ ክርስቶስ የሚወገርበት የሚሰቀልበት ቁስሉን የምናስብበት ጊዜ ስለሆነ እውነት እንጃ ለምን እንደሆነ አላውቅም። ብቻ በጣም ከባድ ጊዜ ነው ይሄ ጊዜ ማለት ነው። አምስት ቀን ማለት ነው ውድ ቤተሰቦቻችን። ስለዚህ ሀይሚንም ይዛት ብትመጣ የተሻለ ነው ብዬ አስባለሁ። በቃ በውስጥ ጨረስ ነው ምናምን ብላችሁ ራሱ ይቺን ለዚህ ቀን ስትሉ ፈጣሪ ይቅር በለኝ ብላችሁ ወደ ነበረባችሁ በተመልሳችሁ ይችን ቀን አብራችሁ መጾም መጸለይ መስገድ ነው ያለባችሁ። እኛም ደስ የሚለን እኛ ራሱ እርስ በራሳችን ስለድምን ኃጢአት የተገባባ ነው እናንተ አንድ ላይ ስትሆኑ በምናወራው ነገር ቤተሰቦቻችን ጓደኞቻችን ይቅር ይሉናል። በዚህ አጋጣሚ እኔ አውርቼ ያስከፋዋችሁ ልጆች አሁንም በጣም ይቅርታ አድርጉልኝ። ማርያምን አንዳንድ ጊዜ ያው ስሜታ ስትሆኑ ብዙ ነገር ልትናገሩ ትችላላችሁ፣ ግን እኔ ራሴን ቆጥቤ ነው የምናገረው። እኔ እግዚአብሔር በሚያውቀው እውነት ሀይሚ ሀይሚ ከብሩኬ እንድትለይ በፍጹም እኔ አልፈልግም። ብዙዎቻችሁ ብትለይ ደስ ይልሻል እንደዚህ ምትሉ ልጆች አላችሁ፣ ተሳስታችኋል ማለት ነው። በጣም ይቅርታ አድርጉልኝ። እኔ ስለ አይዲዋ ነው የምናገረው። ሀይሚ ማለት የብሩኬ ስኬት ነች። ብሩኬ ማለት የሃይሜ ስኬት ነው። በሁለቱም መካከል ምንም የማይለይ ነገር ነው ያለው። እና እኔ ዛሬ አሁን ብሩኬን ብቻ አሁን ስላየሁት እውነት ለመናገር በጣም ነው የነበረኝ በጣም ማለት ነው። ግን ያው ብዙ ጊዜ ሚዲያው ላይ እንደዚህ ሲከፋችሁ ምናምን በሆነ ነገር የሆነ የምታለቅሽበት ቦታ አጣሽ ምናምን ነገር ስለሚመጣ በቪዲዮ መምጣት አልፈለግኩም። ግን እግዚአብሔር በሚያውቀው ከፍቶኛል። ምክንያቱም ሀይሚ መኖር አለባት በቃ ብዙውን ጊዜ አብረው አሳልፈዋል። እያንዳንዱንም ነገር እያንዳንዱን ሀሳብም አይዲያ ምንም ቢያስጠላም የምታመጣቸው ነገሮች ያው ለስራ ነው፣ ሶሪ ካልሰራ ደግሞ ውጤታማ ሊሆን አይችልም። ይሄን አምናለሁ። ሲስ ለምንድን ነው አትምጡ ካልታረቃችሁ አትምጡ ብለሽ ያልሻቸው ካልሰሩ ይቀየራሉ ወይ ብላችሁ እኛም ብዙ ቤተሰቦቻችሁ ስለ ድምፄ ይቅርታ፣ እንባ እየተናነቀኝ ስለሆነ ነው። በጣም ይቅርታ። ማልቀስ አልፈልግም ግን ማለት ብቻውን ስላየሁት ቡርኬ፣ አንደኛ መዝሙሩ በቃ ይረብሻል እና ሁለተኛ ሀይሚ ባለመኖሯ ከፍቶኛል። እውነት ለመናገር ማለት ነው እና ልት ሜቢል ልትኖርም ላትኖር ይችላል። ግን ባየሁት ነው የተሰማኝን ነው ከጎኑ ብትሆን ደስ ይለኛል፣ እውነት ለመናገር ማለት ነው። ግን ደግሞ ከጎኑ አልሆነችም ማለት ለምን አልሆንም ብዬ እሱን የሚያሰድብ ርዕስ አይደለም። እየሰራ ያለው ቤተሰብ ደስታዬ ነው የተናገርኩት፣ ብትሆን ነው ያልኩት እንጂ ብሩኬ ጥፋተኛ ነው፣ ለምን ሃሚዬ የለችም እያልኩ አይደለም ቤተሰብ ማለት። በጥሩ መንገድ እንድትረዱ እፈልግ ነው ለማስረዳት የምሞክረው ብቻ የትሮ እንድኛ አላችሁ ብዬ አስባለሁ እና አንዳንዴ ሀይሚ ምታመጣቸው ርዕሶች ብታናድደንም እኛ በጣም ነው የምንወዳት፣ በጣም ማለት ነው። ይሄ ማለት ግልጽና ግልጽ ነው። ሰው አስመሳይ እንደሚለኝ አውቃለሁ፣ ግን እኔ ውስጤን ማቀው እኔ ነኝ። ምክንያቱም እንደዚህ ሆኖ ካልተሰራ ውጤት ላይ እንደማይደረስ አቃለው፣ ግን ይችን ጊዜ ይቅርታ ተባብላችሁ አሳልፏት። ለእኛም በቃ ስናወራ መጥፎ ነገር ከጓደኞቻችን ከኦዲየንሶቻችን ጋር በቃ ከምናስቀይማቸው የሚለውን ነገር ስላሰብኩኝ ነው እንጂ እኔ እንዳይሰሩ ፈልጌ አይደለም። ውድ ቤተሰቦች፣ ካልሰሩ እውነት ነው ከየት ይመጣል? ለውጣውን ደግሞ በጣም ስራ የሚያስፈልጋቸው ጊዜ ነው። ያለ የሌለውን ሟጦ ነው እርግጠኝነት ቦርጌ ይሄን መኪና የሚገዛው ያው እና የምናቀው ነው። የዩቱብ ስራ እንግዲህ የምናቀው ነው። ምንም ቢሆን ምን የፈለገ በሚሊየንም በምንም ቢታይም ቢዩ፣ ያን ያክል ይሄ መኪና ቀላል አይደለም። አሁን ላይ አንድ መጥበሻ እንኳን ለመግዛት ምን ያክል ዋጋ እንደሆነ ኢትዮጵያ ያላችሁም ታቆታላችሁ። ዝም ስደት ያላችሁ ያው ለቤተሰቦቻችሁ ብር ስትልኩ ታቆታላችሁ። እንደ ድሮ 2000 ብር 3000 ብር ተልኮ አሁን ምንም 2000 ብር 3000 ብር መርፌ ነው የሚገዛው አሁን በሱ ብር ማለት ነውና፣ ይህንን ነገር ታሳቢ አድርገን እውነት በሚያመጣ አይዲያ እኔ እረዳችኋለሁ። ግን እኔ እኔ የምናገረው ሃይሚን ሳይሆን እኔ ብሩኪን ለሚናገሩ ቤተሰቦች ነው። ብሩኪን ለሚናገሩ ቤተሰቦች እና ሀይሚን ለሚሰዱ ቤተሰቦች በቃ እንዲረዱ ብዙ ጊዜ በቃ እሷ ነች አይዲ የምታመጣው ምለው ለዚህ ነው እንጂ ሌላ ነገር አይደለም። ይሄንን በዓል ብሩኬ አብራችሁ እንደምትውሉ ባለሙሉ ተስፋ ነኝ። ከእናንተ ብዙ ነገር እንጠብቃለን የቤተሰባችሁ፣ እንዲሁም ደግሞ መሌ ትላንትና አስታርቃችኋለሁ፣ ሀይሚና ብሩኬን አስታርቃችኋለሁ፣ ምንም ችግር የለም ብሏል። ሀይምዬ እንግዲህ ጥራ ተጋግራ ተጋግራ በመስራቷ ውጤታማ እንድትሆን ጠንካ ጠንካራነቷን እኔ አምናለሁ። በዚህ እና በወንድ ልጅ በወንድ ቤተሰብ መወደድ ማለት ቀላል እንዳይመስላችሁ፣ በነገራችን ላይ ቀላል እንዳይመስላችሁ። ስንቱ ሴት አለ ጥፍሮን እያሳመረ ጸጉሩን ሂማን ሄር እየቀጠለ ብዙ ነገር እያደረገ ሰርቶ የማይለወጥ ሴቶች አሉ ከወንድ እጅ የሚጠብቁ ከዛ ከዛ አንጻር እኔ ሀይሜን በጣም ነው ማደንቃት እውነት ለመናገር ግን አንዳንዴ አጠገቡ ያለው ሰው ተስፋ ሲቆርጥባት የሆነ ቢለያት ቢርቃት እንዳትጎዳ በሚለው አንጻር ብዙ ጊዜ እኔ ሀሳብ እሰጣለሁ ሀሳብ ስሰጥ ግን ብዙዎቻችሁ ትነቅፉታላችሁ ምንም ማለት አይደለም እና በዛሬዋ ቀን ይቅርታ እንድታደረጉልኝ ጠይቃችኋለሁ ማለት ነው። ሀይሜና ብሩኬም ተመልሳችሁ አብራችሁ እንደምትመጡ በባለሙሉ ተስፋ ነኝ። እንግዲህ መሌም ቃል ገብቶልናል፣ ላይ ብላይ አሳርቃችኋለሁ ብሏል። ሁለተኛ ነገር መሌም ያው እኛ እስከ ዛሬ ያገባ ነበር የመሰለን እሱም አላገባም። አስራ ዘጠኝ በአስራ ዘጠኝ ሚያዝያ አስራ ዘጠኝ ነው። አዎ ሚያዝያ አስራ ዘጠኝ ላይ ሰርጌ ላይ ማንም ሰው እንዳይቀር ብሎ ሲናገር ሰምተናል። እንግዲህ እንደምታዩት እሱም አንድ ሰው ከቤተሰባችሁ ጋር ነው የምትመሳሰሉት። ብዙ ጊዜ እኛ ብሩኬን ቀለበታር ቀለበታር ግንለዋለን ግን ሀቡም ሳያርግ ለረጅም ጊዜ ከናኒ ጋር ቆይተዋል። እንግዲህ መሌም እንደምታውቁት ለረጅም ጊዜ ከባለቤቱ ጋር ቆይተዋል። ምንም አይነት ነገር የላቸውም እና በእርግጥ እኛ ስለምንወዳቸው የመውደዳችንን ያክል ነው እኛ ለነ ብሩኬና ለነ ሀይሚ ደስታችንን እንደዛ የምናስተላልፈው ስለምንወዳቸው ነው። የክፋት አይደለም። ግን ደግሞ አንድ ሰው ቤተሰቡ ነው መስሎ የሚኖረው እና ብሩኬ ደግሞ ከወንድሞቹ የወረሰው ነው። እሱ ታናሽ ስለሆነ እነዛ ታላቅ ናቸው፣ ከነሱ የወረሰው ነገር ነው። ሀይምዬም ደግሞ ይሄን ነገር በእርግጠኝነት ትረዳዋለች። ሳትረዳው ቀርታ እንደዚህ አብራው የምትሆን ወይም ደግሞ ቀለበቱን በግድ በልህ በተነሳሻሽነት እንዲያደርግላት አይደለም። ይህን ነገር ይህንን ቪዲዮ የሰራችሁ ማለት ነው ብዙዎቻችሁ፣ እሷውን ቀለበት ሊያደርግላት ሲል የዛ የልጁን ቀለበት እየጣለች ነው ብለን ያሰብንም አለን። ሲጀመር እዚህ ቦታ ላይ ሀይሚ ምንም የለችበትም። ብዙ ቤተሰብ አምኗል፣ ብዙ ቤተሰብ ደግሞ አላመንም። ያ ነው አሁን የሚያወዘጋግብ ያለው ማለት ነው። ግን ያም ተባለያ ማለት ነው። በዛም በዛም ብላ በዛ ተሰድባም ተረግጣም ሀይሚ ማለት ነው። ብሩኬም ይሰደባል። ግን ሀይሚም እንደዛም ተሰድባ የብሩክን ደስታ ለማሳካት በጣም ተጣጥራ ነው ያለችው ምክንያቱም ከአነጋገሯ እኔ የሱ ስኬት ያስደስተኛል እሱ የእኔ ስኬት ያስደስተዋል ብላለች እና ይሄ አንድነታቸው እኔ በጣም ነው የምወድላቸው በጣም ማለት ነው ያው የእኔም ስራ ስለሆነ እኔም ግዴታ መስራት ስላለብኝ ስሰራ በተረዳውት መልኩ ነው የማስረዳው እንጂ እንደውም ለምን እንዲህ አደረገች ለምን እንዲህ ሆነ ለምን እንዲህ ወጣ ወረደ ብዬ እኔ እንደሌላው ሰው አልሰራም እና ብዙዎቻችሁ ከኢትዮ ወሮች ሁሉ እንዳንቺ አይነት የሃይሜ ጠላት የለም ትሉኛላችሁ። እኔ ግን እግዚአብሔር በሚያውቀው ለሃይሜ መቼም ጠላት ልሆንም አልችልም መሆንም አልፈልግም። ደግነቱ እናንተ በሃይሜ አላችሁኝ። እኔ ብሩክን ከወደድኩት፣ ብሩክ በሃይሜ ደም ውስጥ አለ፣ ሃይሜ በብሩክ ደም ውስጥ አለች። አንድ መሆኑን መርሳት የለባችሁም። ከአንድ ቤት አንድ ሰው ከወደድኩኝ ያው ነው። ብሩክ ምን አለ ባለፈው፣ እኔን ከወደዳችሁ ሃይሜን ወደዷት ብሏል። እና ያንን ነገር ስላለ ብቻ ምንም ብሩክን ከወደድኩት ሀይሚን እንደምወድ ግዴታ ማወቅ አለባቸው። ግን ደግሞ ሀሳብ አስተያየት የሚሰጠው አንድ ቪዲዮ ወደኛ እስከመጣልን ድረስ የራሳችንን አመለካከት እናንተ በኮመንት እንደምጽፉት እኛ ደግሞ ወተን በቪዲዮ እንሰራለን እና ብዙዎቻችሁ በጣም ቅር ላችኋል። ስለ ሀይሚ ሀሳብ አስተያየት በምሰጥ ጊዜ ስድብ ስድብ ምን አይነት እንደሆነ ራሱ ማያቅ ሰዋለ ዝም ብሎ ሳይቶ ራሱ የሚሳደብ ሰዋለ ምናምን ነው እኔ ምንም አይመስለኝም አይሰማኝም ግን እንደዛ ብላችሁ የተቀየማችሁኝ ሰዎች ካላችሁ በጣም ይቅርታ አድርጉልኝ። ይሄ ሳምንት የይቅርታ ጊዜ ነው እና ብሩኪና ሃይምም ማታ በሰላም ትመጣላችሁ ብዬ ባለሙሉ ተስፋ ነኝ። መልየም እንግዲህ መልካም የትዳር ዘመን እንዲሆን ለመልካም ምኞቴ ነው እና ብርኬ ብዙ ጊዜ ቀለበት አርግ አርግ ብለን ካሁን በኋላ እንዳንለው ይሄንን ይችን ትምህርት አሳይተውናል ብዬ ነው የማስበው፣ በእኔ በኩል ማለት ነው። ሀይሚዬ ሚን የንግስት ጠንክረሽ ከዚህ በላይ ተለውጠሽ እንደምናየሽ እኛ የስደተኞች እህቶችሽ ባለሙሉ ተስፋ ነን። በጣም በጣም ከምለው በላይ ማለት ነው። እኔ ለሁለቱም ነው ማዝ ነው። እኔ አንዱን ጥዬ አንዱን ማንሳት አልፈልግም። ብሩኬና ሀይሚ ማለት አንድ ናቸው፣ አንድ ዓይን እንደዛ ነው ኔ የማያቸው። ግን የምሰጠው ሀሳብ ሊለያያቸው ይችላል እሱ ደግሞ የሰሩት ስራና ያመጡት አይዲያ ነው እውነት ለመናገር በሆኑ አይዲያ ሀይሚ በጣም ነው የተሰደበችው በጣም ግን ደግሞ በቃ የባሏን ስኬት ለማሳካት ነው ይሄ ሁሉ መስዋዕትነት የከፈለችው። ሰው ደግሞ ተሳድቦ ተሳድቦ የትም ይቀራል ምንም የሚመጣ ነገር የለም ደስ የሚለው ነገር እነሱ አንድ ናቸው፣ አይለያዩም። ይለያያሉ ብላችሁ የምታስቡ ሰዎች አይለያዩ አይለያዩም። እኔ ብዙ ጊዜ አስረግጬ የምነግራቸው ነገር ይሄን ነገር ብቻ ነው እና የኔ ባለማህተቦች ማታ በሰላም በደስታ እንደምትመጡ ባለሙሉ ተስፋ ነኝ። ቡቡዬ ብቻህን ስላየው በጣም ደብሮኛል፣ በጣም ከምለው በላይ። በድጋሚ ብቻህን እንድትመጣ አልፈቅድም፣ በፍጹም እኔ አልፈቅድም። ቤተሰቦችም ኮመንት ስር ሀሳባችሁን ጻፉ። ምክንያቱም ኖ መሆን የለበትም። ሃይሚዬስ ለምን በቃ ከሱ ተለይታ እንዲህ ተጣልተው ተለይተው ተለይታ ተለያይተው ሲመጡ ይደብረኛ። ግን ሳይጣሉ ተለያይተው መምጣት ይችላሉ። ምንም ችግር የለው። ምክንያቱም ብሩክም የራሱ የሚሄድበት ቦታ ሊኖር ይችላል፣ ሃይሚዬም የምትሄድበት ቦታ ሊኖር ይችላል። ግን እንደዚህ ተጣልተው ደግሞ በዚህ ሰዓት ተለያይተው እንዲመጡ በፍጹም አትፍቀዱላቸው። የራሳችሁን ከስድብ ነፃ የሆነ ዛሬ እንግዲህ የምንሰዳደብበት ጊዜ አይደለም ውድ ቤት ሰዎች። በሌላውም ቀን ባንሰዳደብ ደስ ይለኛል እኮ። ግን ዛሬ ሞር ዛሬዋ የዛሬዋን ማንንም ሳትሰድቡ የራሳቸውን አመለካከት ኮመንት ላይ ብጽፉ በጣም ደስ ይለኛል። ብዙ ነገር ያው እንግዲህ ብሩኬ ይደርሰዋል። እንደምታዩት ከሆነ እኛ ምን እናወራው? እኛ ምን እንለው? ሃይሜን፣ ብሩኬም ሁሉም ይደርሳቸዋል። በነገራችን ላይ ማለት ነው እኔ እንኳን ሁለት ቀን በምሰራ ቪዲዮ አንዳንድ ልጆች ምክር እየሰጣችሁ ቲክቶክ ላይ በጣም አመሰግናለሁ። በዚያ አጋጣሚ በጣም ፎቶዬን ሳይዘቀዝቁ አክብረውኝ ስነ ስርዓት ያዥ ሃይሜን አትንኪ ምናምን ያላችሁ በጣም አርጌ አመሰግናለሁ ከምለው በላይ ማለት ነው። በጣም በጣም ነው ማመሰግነው። በቃ ማለት እኔ ተንኮል አስቤ እንዳልሆነ ተረድታችሁኛል። በዛ መልኩ ሌላ ነገር ላፊ ነገር እንዳልናገር ስለመከራችሁኝ አመሰግናለሁ። ግን ደግሞ እኔ አልናገርም ራሴን ቆጥቤ ነው የምናገረው። ያንንም መልስ የሰጠሁት በቃ ብሩክን የሚነቅፉ ሰዎች እኩል መሆናቸውን ለማሳወቅ ብቻ ነው እንጂ ሌላ ነገር እኔ አስቤ አይደለም እና ውድ ቤተሰቦች ሰዎቼ አመሰግናለሁ። እናንተ ያስከፏችሁ በጣም ይቅርታ አድርጉልኝ። ውድ ቤተሰቦች ሰዎች ሚዲያ ላይ ስትሆኑ ያለ ነው በቃ መከፋት፣ ማዘን፣ ይሄ ያለ ነገር ስለሆነ እናመሰግናለን። በጥሩ በጥሩ ቪዲዮ ለመምጣት ሞክሩ። ሀይሚና ብሩኬ እነሱ ጥሩ በጥሩ ሁኔታ ከመጡ እኛ እኳ አንሳሳትም እና ቤተሰቦች አመሰግናለሁ። መልካም ጊዜ ይሁንላችሁ ስለ ሁሉም ነገር ነገር መልካም ቀን መልካም ጊዜ እመኝላችኋለሁ። ብሩክና ሀይሚንም በሰላም ያምጣልን ማታ እናመሰግናለን። ቻው፣ መልካም ቀን ይሆነላችሁ። ባይ ባይ